የሰባት ቁጥር ሚስጥራት በመጽሐፍ ቅዱስና በሥርዓተ ቤተ ክርስቲያን አስተምሮ ሰባት ቁጥር ብዙ ምሳሌ እንዳለው ይታወቃል። በዕብራውያን ዘንድ ሰባት ቁጥር ፍጹም ቁጥር ነው። መጽሐፈ ምሳሌ ምዕራፍ 24 ቁጥር 16። እግዚአብሔር ከሰኞ እስከ እሁድ ያሉትን ቀናት በሰባት ቁጥሮች ወስኗል። ሕዝበ እስራኤል ከግብፅ ባርነት ወጥተው በሲና በረሃ ሲጓዙ ይመሩበት የነበሩት በሰባት ደመና እንደነበር ይታወቃል። ዘዳግም ምዕራፍ 13 ቁጥር 1። ከዚህ ቀጥለን ለቤተ ክርስቲያን አስተምሮ የሰባት ቁጥር ምሥጢራትን ምሉነትን የሚያስረዱ ልዩ ልዩ ማስረጃዎችን በዝርዝር እንመለከታለን። ሀ ሰባቱ አባቶች አንደኛ ሰማይ አባታችን እግዚአብሔር፣ ሁለተኛ የነፍስ አባት፣ ሶስተኛ ወላጅ አባት፣ አራተኛ የክርስትና አባት፣ አምስተኛ የውጥታ አባት፣ ስድስተኛ የቆባ አባት፣ ሰባተኛ የቀለም አባት ናቸው። ለሰባቱ ዲያቆናት አንደኛ ቅዱስ እስጢፋኖስ ሁለተኛ ቅዱስ ፊልጶስ ሶስተኛ ቅዱስ ፕሮክሮስ አራተኛ ቅዱስ ጢሞና አምስተኛ ቅዱስ ኒቃሮና ስድስተኛ ቅዱስ ፓርሜና ሰባተኛ ቅዱስ ኒቆላዎስ ናቸው። አመር ውሃ ሰባት የጌታ ቃላት ወይም እኔ ነኝ፣ አንደኛ የሕይወት እንጀራ እኔ ነኝ፣ ሁለተኛ የዓለም ብርሃን እኔ ነኝ፣ ሦስተኛ እኔ በጎች በርነኝ፣ አራተኛ መልካም እረኛ እኔ ነኝ፣ አምስተኛ ትንሣኤና ሕይወት እኔ ነኝ፣ ስድስተኛ እኔ መንገድና ሕይወት እኔ ነኝ፣ ሰባተኛ እውነተኛ የወይን ግንድ እኔ ነኝ ናቸው። መ ሰባቱ ሰማያት አንደኛ ጽራርያም፣ ሁለተኛ መንበረ መንግሥት፣ ሦስተኛ ሰማይ ውዱድ፣ አራተኛ ኢየሩሳሌም ሰማይት፣ አምስተኛ ኢዮር፣ ስድስተኛ ራማ፣ ሰባተኛ ኤረር ናቸው። ሰ ሰባቱ ሊቃነ መላእክት አንደኛ ቅዱስ ሚካኤል፣ ሁለተኛ ቅዱስ ገብርኤል ሶስተኛ ቅዱስ ሩፋኤል፣ አራተኛ ቅዱስ ራጉኤል፣ አምስተኛ ቅዱስ ኡራኤል፣ ስድስተኛ ቅዱስ ፋኑኤል፣ ሰባተኛ ቅዱስ ሳቁኤል ናቸው። ረ ሰባቱ አብያተ ክርስቲያናት አንደኛ የኤፌሶን ቤተ ክርስቲያን፣ ሁለተኛ የሰርምኔስ ቤተ ክርስቲያን፣ ሶስተኛ የፔርጋሞን ቤተ ክርስቲያን፣ አራተኛ የቴያጥሮስ ቤተ ክርስቲያን፣ አምስተኛ የሰርዴስ ቤተ ክርስቲያን፣ ስድስተኛ የፊልደልፊያ ቤተ ክርስቲያን፣ ሰባተኛ የሎደቂያ ቤተ ክርስቲያን ናቸው። ሸ ሰባቱ ታምራት፣ ጌታ እኛን ለማዳን በመስቀል ላይ በተሰቀለ ጊዜ የተፈጸሙ ታምራት፤ አንደኛ ፀሐይ ጨልሟል፣ ሁለተኛ ጨረቃ ደም ሆነ፣ ሶስተኛ ከዋክብት ተረገፉ፣ አራተኛ አለቶች ተሰነጠቁ፣ አምስተኛ መቃብራት ተከፈቱ፣ ስድስተኛ ሙታን ተነሱ፣ ሰባተኛ የቤተ መቅደስ መጋረጃ ተቀደደ ናቸው። ሸ ሰባቱ የመስቀሉ ቃላት አንደኛ አምላኬ አምላኬ ለምን ተውከኝ፣ ሁለተኛ አባቶ የሚያደርጉትን ያቁም እና ይቅርበላቸው፣ ሦስተኛ ሶስተኛ ዛሬ ከኔ ጋር በገነት ትሆናለህ፣ አራተኛ እነሆ ልጅሽ እናትህ እነወት፣ አምስተኛ ተጠማው፣ ስድስተኛ ተፈጸመ፣ ሰባተኛ አባቶ ነፍሴን በእጅህ አደራ ሰጣለሁ፣ ናቸው። ቀ ሰባቱ ሚስጥራተ ቤተ ክርስቲያን አንደኛ ሚስጥረ ጥምቀት፣ ሁለተኛ ሚስጥረ ሜሮን፣ ሶስተኛ ሚስጥረ ቁርባን አራተኛ ሚስጥረ ክህነት፣ አምስተኛ ሚስጥረ ተክሊል፣ ስድስተኛ ሚስጥረ ንስሐ፣ ሰባተኛ ሚስጥረ ቀንድል ናቸው። በሰባቱ አበይት አጽዋማት አንደኛ ዐቢይ ጾም፣ ሁለተኛ የሐዋርያት ጾም፣ ሶስተኛ የፍልሰታ ጾም፣ አራተኛ ጾመ ነቢያት፣ አምስተኛ ጾመ ገሃድ፣ ስድስተኛ ጾመ ነነዌ፣ ሰባተኛ ጾመ ድኅነት ናቸው። ሰባቱ በእግዚአብሔር ዘንድ የተጠሉ ነገሮች አንደኛ ትቢተኛ አይን ሁለተኛ ሐሰተኛ ምላስ ሶስተኛ ንጹሕን ደም የምታፈስጅ አራተኛ ክፉ ሐሳብ የምታፈልቅ ልብ አምስተኛ ለክፋት የምትፈጥንጅ ስድስተኛ የሐሰት ምስክርነት ሰባተኛ በወንድሞች መካከል ጠብን የምታፈራ ምላስ ናቸው። ቸ ሰባቱ የጸሎት ጊዜያት አንደኛ ነግህ የጠዋት ጸሎት ሁለተኛ ሰልስት ወይም የሶስት ሰዓት ጸሎት ሶስተኛ ቀትር ወይም የስድስት ሰዓት ጸሎት አራተኛ ተሳቱ ወይም የዘጠኝ ሰዓት ጸሎት አምስተኛ ሰርክ ወይም የ11 ሰዓት ጸሎት ስድስተኛ ነዋም ወይም የምኝታ ጸሎት ሰባተኛ መንፈቀ ሌሊት ወይም የሌሊት ጸሎት ናቸው ከዋክብት የሚያመሰግኑት በስማቸው የሚጠራቸው የጸጋው ብዛት የማይታወቅ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ለሐዋርያት እንዲሁም ለቀደሙ አባቶቻችን ሚስጢሩ እንደገለጽክላቸው ለእኛም ግለጽልን። ወስባት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር።